ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት የተመራረጡ ስፖርታዊ ጥንቅሮችን በቅደም ተከተል እናጋራችሁ። ዛሬ በኢትዮጵያ ፕሪሚየር ሊግ እጅግ በጣም ቆንጆ የሚባለ መርሃ ግብር ተመለከትን። ወደ ስድስት ግቦችን አይተናል። እናነሰዋለን ይህንን ጨዋታ። በአውሮፓ የመረጃ ክፍለ ጊዜያችን ታላላቆቹን ክለቦች የተመለከቱ ሰፋ ያሉ ጥንቅሮችን ይዘንላችኋል። በአርሰናል በኩል ከጣሊያን ሊያመጡት ከሚፈልጉት ተጫዋች ጋር በተያዘ ትራንስፈር ኒውስ አንድ ተጨማሪ መረጃን ይዞ ወጥቷል። በጣም የፉትቦል ኢንሳይደርን መረጃ ዋቢ አድርጎ ነው። በአርሰናል በኩል ሰፋ ያለ የቡድን ዜና ይዘናል። አርሰናላውያን ጠብቁን። ማንቸስተር ዩናይትዶች በትንሹ ማለት ነው ወደ አስር የሚጠጉ ተጫዋቾቻቸውን በማሰናበት ሂደት ላይ ስራዎችን እየሰሩ ይገኛሉ። ዛሬ ግን ዩናይትድ ቤት ትልቅ ዜና አለ። ማኑኤል ኡጋርቴ ወደ ቡድን ልምምድ ተመልሷል። በማንቸስተር ዩናይትድ በኩል ተጨማሪ መረጃ ይዘናል። የዛሬው ለየት ያለ ዜናችን ግን በዩናይትድ በኩል ሩበን አሞሪም የሰጡት ጋዜጣዊ መግለጫ ለ ከአንድ ጋዜጠኛ የማይሆን ጥያቄ ነው። የተጠየቀውም ግን በሚሆን መንገድ መልሶታል። ሪያል ማድሪድ ይፋዊ ጥያቄ ለትሬንት አሌክሳንደር አርኖልድ አቅርቦለታል። በሊቨርፑል በኩል ከኮንትራት ጋር በተያያዘ አዳዲስ ያገኘናቸው መረጃዎች አሉ። ሊቨርፑላውያን ጠብቁን። ከዛ በተጨማሪ ግን አንድ የአርኔ ስሎት ጥያቄ አለ። የአዲሱ የአውሮፓ ሻምፒዮንስ ሊግ ፎርማት ትልቅ ክለቦችን ይጠቅማል አይጠቅምም? እናንተ መልሱን ስጡን በሀሳብ መስጫ ሳጥናችን ላይ የስሎትን እናደርሳቸዋለን። ከዛ በተጨማሪ በእንግሊዝ ፕሪሚየር ሊግ ቼልሲን እናነሳለን። ከቼልሲን ጋርም በተያያዘ ያገኘናቸው ተጨማሪ መረጃዎች አሉ። ሲቲ እንደዚሁም ደግሞ ሌሎች ትልልቅ የአውሮፓ ክለቦችን ባርሴሎና፣ ሪያል ማድሪድን ጨምሮ ለየት ለየት ያሉ የተመራረጡ ስፖርታዊ መረጃዎች እናንተ በተሰሟቸው ብለን የመራረጥናቸውን ሁሉንም ይዘናል። እንደ ሁልጊዜ ውስጥ ከፕሮግራማችን ፍጻሜ ቆዩ። ላይክ አርጉን አበረታቱን። ሀሳብ አስተያየታችሁን ላጋራችሁን በእውነት ከልብ ከልብ ነው የምናመሰግኑ ሁላችሁንም፣ እንደ ግብዓት እየተጠቀምናቸው ስለምንገኝ ማለት ነው። ሰብስክራይብ ማድረግን በዛው እንዳይረሳ። ቆንጆን ጨዋታ በማድረስ እንጀምር። ዛሬ በኢትዮጵያ ፕሪሚየር ሊግ እጅግ በጣም አስደሳች ጨዋታ ነበረ ለተመልካች። በውጤት ደረጃ ፋሲል ከነማ መቻልን አራት ለሁለት ያሸነፈበት መርሃ ግብር ነበረ። በጨዋታው ላይ የመጀመሪያውን ግብ አቤል ነጋሽ በ28ኛው ደቂቃ ለመቻል በማስቆጠር ጨዋታውን ጀመሩ። ከዛ ጌታነ ከበደ 42ኛው ደቂቃ ላይ ፋሲል ከነማን አቻረገና ለረፍት አንድ ለአንድ ነበረ ጨዋታው የተጠናቀቀው። ከዛ በኋላ ነው እንግዲህ በርካታ ግቦችን የተመለከት ነው። ከረፍት ሲመለሱ ጌታነ ከበደም ለክለቡም ሁለተኛ ለራሱም ሁለተኛውን ግብ በ58ኛው ደቂቃ፣ ቢኒያም ጌታቸው በ69ኛው ደቂቃ፣ እንደዚሁም ምኞት ደበበ በ76ኛው ደቂቃ ፋሲል ከነማን ወደ አራት ለአንድ መሪነት ቀይሩ። በኋላም ላይ ፊሊሞን ገብረ ጻድቅ ዘጠና ስምንተኛው ደቂቃ ላይ የመቻልን የግብ መጠን ከአንድ ወደ ሁለት ተከፍ አደረገና ጨዋታው በአጠቃላይ በድምር ውጤት ፋሲል ከነማ አራት ለሁለት አሸነፈ ማለት ነው መቻል ያለፉትን ስምንት ጨዋቶች እንዲሁ ማሸነፍ ሳይችል የቀረበት ጉዞ ነው የተመዘገበው አጼዎቹ ከሶስት ተከታታይ ጨዋታ ነጥብ መጣል በኋላ ደግሞ ወደ ድል መምጣት የቻሉበትንም ውጤት ነው ማስመዝገብ የቻሉት አሁን መቻል 29 ነጥቦች ላይ ደርሷል ፋሲል ከነማም 27 ነጥብ አለው ቀጣይ በ23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ሐሙስ ወልዋሎ አዲግራት ዩኒቨርሲቲ ከፋሲል ከነማ፣ አርብ መቻል ከኢትዮጵያ ቡና ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን በቀጣይ ስፖርት የመረጃ ክፍለ ጊዜያችን ላይ የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ሙሉ ጨዋቶች ይጠናቀቃሉና ከዚህ ጋር በተያያዘ የፕሪሚየር ሊጉን ደረጃ ሰንጠረሽ እንዲሁም ከፍተኛ ግብ አስቆጣሪ እስከ ሁለተኛ ሳምንት እንደምናደርሳችሁ ቃል ገብተን ነው ወደ ባህርማዶ ስፖርታዊ ጠነቀሮቻችን ደግሞ እንሻገር በአውሮፓ ሻምፒዮን ስል ሊግ በርካታ ጨዋታዎችን የማሸነፍ ንጻሬ ሉዊስ ኤንሪኬ ሁለተኛው አሰልጣኝ ሆኗል። ከጨዋታ ብዛት አንጻር የተሰላ ስሌት ነው እንጂ ከሉዊስ ኤነሪኬ በላይ ያሸነፉ አሰልጣኞች አሉ። ግን ከተጫወቱት ጨዋታ አንጻር ካየነው አውሮፓ ሻምፒዮንስ ሊግ 68.1 ጨዋታ በመቶ ሆነ በማሸነፍ ጁፕ ሃይንክስ የቀድሞ ጀርመና አሰልጣኝ ናቸው፣ በአንደኛ ስፍራ ተቀምጠዋል። እጅግ በጣም ልዩ የማሸነፍ ንጻሪ ነበራቸው። 42 የአውሮፓ ሻምፒዮንስ ሊግ ጨዋታ 32 እንድላ አድርገዋል። አሁን ሉዊስ ኤነሪኬ ከተጫወቱት 57 ጨዋታ 36ቱን አሸንፏል። ይህም በመቶኛ ካየነው 63 ነጥብ 2 በመቶ ነው። በአውሮፓ ሻምፒዮንስ ሊግ እግር ኳስ ታሪክ ሁለተኛው ከፍተኛ ጨዋታን የማሸነፍ ንጻሬ ነው። ፔፕ ጋርዲዮላ ሦስተኛው አሰልጣኝ ነው በታሪክ 61 ነጥብ 9 በመቶ ከተጫወተው ጨዋታ አሸንፏል። ፍራንክ ራይካርድ የቀድሞ አሰልጣኝ ናቸው፣ ኔዘርላንዳዊ አሰልጣኝ ወደ 61 በመቶ አሸንፏል። ሉዊስ ቫናል 60 በመቶ ከ1 እስከ 5 ያለውን ደረጃ ይዟል። ሉዊስ ኤነሪኬ ወደ ሁለተኛ ደረጃ ግን ከፍ ብሏል። የፔፕ ጋርዲዮላን ስፍራ ነጥቀዋቸዋል። ጋቪ ብዙ የመጫወቻ ደቂቃን እያገኘ እንዳልሆነ ይታወቃል። በቅርብ ጊዜ በባርሴሎና ቤት። በዚህ ጉዳይ ላይ ምንም የሚያበሳጫኝ ነገር የለም። ቋሚ ሆኜ ባለመጀመሪያ ወይም ጨወቶችን ባለማድረጌ ሰዎች ብዙ ነገር ሊሉ ይችላሉ፣ ነገር ግን ውሸት ነው ብሏል። እኔ ለባርሴሎና የአምስት ዓመት ኮንትራት ፈርም ያለው ያንን ሳደርግ ክለብ ውስጥ ምን ያህል ወሳኝ ተጫዋች እንደሆንኩኝ ስለታወቀ ነው። በማገኛቸው ደቂቃዎች ሁሉም እንግዲህ ለክለቡ ያለኝን ነገር እሰጣለሁ። ባርሴሎና ለእኔ ልክ እንደ ህይወቴ ነው ብሏል። እናም ሁሉ ነገር መረጋጋት አለበት፣ በአሰልጣኙም ላይ እምነት አለኝ ብሏል። ጋቪም በቅርብ ጊዜያት ግን የጨዋታ ድል እየሰጡት አይደለም። የ17 ዓመቱ ላሚኒያ ማል 17 ዓመት ከ241 ቀን ላይ በአውሮፓ ሻምፒዮንስ ሊግ በአንድ ሲዘን አምስት አሲስቶችን በማድረግ ከዚህ በፊት በ19 ዓመቱ ቴዮ ዋልኮት ተይዞ የነበረውን ሪከርድ መስበር ችሏል። ስለዚህ በቀጣይ እዚህ ተጫዋች አሲስት የማድረግ ንጻሬ ይቀጥላል ተብሎ ነው የሚጠበቀው። ቢያንስ ቢያንስ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ሁለት ጨዋታ ይጠብቀዋል ከፊቱና፣ በእነኛ ጨዋታዎች ላይ አሲስት የሚያደርግም ከሆነ እንግዲህ ሪከርዱን እያሻሻለ ይመጣል። በእድሜ ደረጃ ግን አሁን በአውሮፓ ሻምፒዮንስ ሊግ በቲዮ ዋልኮት ተይዞ የነበረውን ሪከርድ መስበር ችሏል። እዛው ስፔንን ቆይ አርጀንቲናዊ የአትሌቲኮ ማድሪድ የፊቶሰር ተጫዋች አንጌል ኮሪያ ከላሊጋው የአምስት ጨዋታ ቅጣት እንደተጣለበት ተገልጿል። ተጫዋቹ አትሌቲኮ ማድሪድ በሄታፌ በተሸነፈበት የሊግ ጨዋታ ቀይ ካርድ መመልከቱ አይዘነጋም። ይህንም ተከትሎ አንጌል ኮሪያ የአምስት ጨዋታ ቅጣት ተላልፎበታል። ተጫዋቹ የአራት ጨዋታ ቅጣት የተጣለበት ዳኛውን ተሳድቧል በሚል መሆኑም ተረጋግጧል። በዚህ ምክንያት አንጌል ኮሪያ አትሌቲኮ ማድሪድ ከባርሴሎና ጋር የሚያደርገው የላሊጋና ኮፓ ዴላሬ ሁለት ተጠባቂ መርሃ ግብሮች ያመልጡታል። ይሄ ለአሰልጣኝ ዲያጎ ሲሞኔ ጥሩ የሚባለ ዜና አይደለም። በእርግጥ ጁድ ቤሊንግሃምም ዳኛውን ተሳድበሃል በሚል በርከት ያሉ የጨዋታ ቅጣት ተጥሎበት እንደነበረ የሚዘነጋ አይደለም። ኔማር ጁኒየር ከብራዚሊያን ጋዜጠኞች ከበድ ያለ ትችት ማስተናገድ ጀምሯል። ይኸውም የጡንቻ ጉዳት አጋጥሞት ለክለቡ ሳንቶስ ጨዋታ ባላደረገበት ሳምንት በልደቷ በእህቱ ልደት ላይ ተገኝቶ ነበረም እናም በምሽት ቤት ታይቷል። አንድ ተጫዋች የጡንቻ ህመም ካጋጠመው ለመንቀሳቀስ አይደለም፣ ለመጫወት ለመንቀሳቀስ አስቸጋሪ ነው። ስለዚህ የጡንቻ ህመም ያለበት ሰው የመጀመሪያ ህክምናው እረፍት ማድረግ ነው። ነገር ግን የኔማር ጁኒየር የጡንቻ ጉዳት ለጭፈራ የሚፈቅድለት ከሆነ ይህ ስህተት ነው። ስለዚህ ያጋጠመው ተጫዋቹ ጉዳት አይደለም፣ ለመዝናናት ነው ብለው በርካታ ብራዚሊያን አሁን ተቃውሞ ማሰማት ጀምሯል። ተጫዋቹ ላይ በእርግጥ በዚህ ጉዳይ ሲታማ ነበረ። እኛም ከዚህ ቀደም ብለን መረጃውን አድርሰናችኋል። አሁን ደግሞ የብራዚል ጋዜጦች ይህን ነገር ተቃውሞታል። በዘንድሮ የአውሮፓ ሻምፒዮንስ ሊግ ውድድር በብዙ የትልልቅ የግብድሎችን በመፍጠር ቀዳሚ የሆኑት በጣም በአስገራሚ ሁኔታ የባየር ሞኒክ ተጫዋቾች ናቸው። እጅግ በጣም የተለየ ቁጥር ያላቸው ጆሹዋ ኪሚቺ በዘንድሮ የአውሮፓ ሻምፒዮንስ ሊግ ውድድር ብዙ ትልልቅ የግብ ድሎችን በመፍጠር ቀዳሚ ነው፣ 11 አለው። ከሱ ቀጥሎ የምናገኘው ዘጠኝ ነው፣ ራፋኤል ዲሳሳ ቤሎል ወይም ራፊኒ አለ። ሌላኛው ጀማል ሙሲያላ 8 ማይክል ኦሊሴ ስምንት አላቸው። የጆሹዋ ኪሚቺ ግን ከፍ ያለ ነው። መረጃውን ያገኘ ነው ከሁስኮርድ ላይ ነው። በእንግሊዝ ክለቦች በጥብቅ እንደሚፈለግ ይታወቃል። የዩቬንቱስ ዋጥቂ ዱሳን ቭላሆቪች ታዲያ በቀጣይ 35 ሚሊዮን ዩሮ ላቀረበላቸው የትኛውም ክለብ ተጫዋቹን የመሸጥ ፍላጎት እንዳለ በዩቬንቱስ በኩል ይፋ ተደርጓል። የአምስት ዓመቱ አጥቂ በተለይ ራንዳል ኮሎሞአኒ ወደ ቡድኑ ከደረሰ በኋላ ዩቬንቱሶች ለእሱ አድልተዋል። ለራንዳል ኮሎሞአኒና ለፈላጊዎቹ እስከ 35 ሚሊዮን ዩሮ ለመሸጥ ፍቃደኛ ሆነዋል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። በክሪስታል ፓላስ ቤት ከመጡ ጊዜ ጀምሮ በጣም አስደናቂ ስራን ሰርተዋል። በተለይም ተጫዋቾቻቸው ላይ እያንዳንዱ ተጫዋች ራሱን በማሻሻል ሂደት ላይም ትልቅ ስራን ሰርተዋል። ዣን ፊሊፔ ማቴታ ትልቁ ማሳያ ነው ኦሊቨር ግላስነር እሳቸው ከመጡ በኋላ ነበረ፣ በተለይም የማይከል ኦሊሴ እና የዣን ፌሊፔ ማቴታ ብቃት ከፍ ብሎ በአውሮፓ ደረጃ እንዲታይ ያደረጉት። ታዲያኝና አሰልጣኝ ክሪስታል ፓላሶች ተጨማሪ ኮንትራት ለማራዘም ንግግር ላይ መሆናቸውን ፋብሪዚዮ ሮማኖ አስነብበዋል። ከማንቸስተር ሲቲ ጋር በተያያዘ ሙሉ ለሙሉ ክለቡን እንዲለቅ የተፈቀደለት ካልቪን ፊሊፕስ ከሊድስ ዩናይትድ ጋር በቃል ደረጃ ከስምነት ደርሰዋል። በስምነቱ መሰረት ግን መጀመሪያ ሊድስ ዩናይትድ ለፕሪሚየር ሊጉ ማለፍ ይኖርበታል። ለፕሪሚየር ሊጉ የሚያልፉ ከሆነ ፊርማውን እንደሚያኖርላቸው ቃል ገብቷል። በሲቲ በኩል ተጫዋቹ ምናልባትም እስከ ነፃ ውሉን አቋርጦ እስከ ነፃ ድረስ ለመልቀቅ ክፍት ናቸው እየተባለ ይገኛል። በተቃራኒው ደግሞ ማይሰር ሲቲዎች በክረምት ወሳኝ ወሳኝ የሚባሉ ተጫዋቾችን ወደ ቡድኑ ማምጣት ይፈልጋሉ። በመልማዮቻቸውም በኩል አሁን በርካታ ተጫዋቾችን በመመልከት ላይ ይገኛሉ አንደኛው ራንዴል ባርኮላ ነው። እጅግ በጣም አስደናቂውን ተጫዋች ማግኘት በዚህ ሰዓት ለበርካቶች ፍላጎት ቢሆንም ፓሪሰን ጀርሜን ግን በቀላሉ ይለቋል ተብሎ አይጠበቅም። ነገር ግን የሲቲ መልማዮች ተጫዋቹን እንደተመለከቱት ነው መረጃዎች እየወጡ የሚገኙት። በተለይም ብራንደለ ባርኮ ላይ በሊቨርፑልና በፓሪሰን ጀርሜን የሁለቱ የደርሶ መልስ የፓርክ ደ ፕሪንስና የአንፊልድ ጨዋታ ላይ የበርካቶችን ቀልብም የሳበ ተጫዋች ነበረ እና በርካታ ጋዜጠኞችም በተለይም ጨዋታዎችን ሲያስተላልፉም የነበሩ ኮሚታተሮች በጣም የተደነቁበት ተጫዋች ነበረ እና የሲቲ መልማዮች ሁኔታዎችን መከታተል ጀምረዋል። ቼልሲዎችም ወደ አንቲዮን ሲሞን የዝውውር ገብቷል። ለበርንመውዝ ጥሩ የሚባል አጋጣሚ ነው። ጨረታው በስቶላቸዋል። ተጫዋቹ ልቦ ያለው አርሰናል ጋር ነው ቢባልም አርሰናል በፍላጎት ደረጃ እዚህ ተጫዋች ላይ እስካሁን ያሰሙት ነገር የለም። እንደ ቼልሲ፣ ቶትናም፣ ናፖል ያሉ ክለቦች ግን በግልጽ የተጫዋቹ ፈላጊ የሆነው ብቅ ብለዋል። በበርንመውዝ በኩል ግን እስከ 50 ሚሊዮን ሮ ለተጫዋቹ የዝውር ይሳ በለጥፈዋል። ቼልሲዎች መልማዮቹ ሁኔታውን እየተከታተሉ ተብሏል። የቼልሲ ፈጣኑ ተጫዋች ፔድሮ ኔቶ ሆኗል። ፔድሮ ኔቶ በዚህ ጉዳይ ላይ ተጠይቆ ነበር። ያው ከኒኮላስ ጃክሰን ጋር ነው ብዙ ጊዜ ፉክክሮችን የምናደርገው፣ እሱም በጣም ፈጣን የሚባል ሯጭ ነው ብሏል። በተለይም የዲያጎናል ሩጫዎችን በማድረግ ፔድሮ ኔቶ በጣም አስደናቂ ነው። በአንድ አጋጣሚ እንደውም የቼልሲን ካውንተር አታክ ወደ ግብነት ከኒኮላስ ጃክሰን ጋር በቀየሩበት ጨዋታ ላይ በደንብ የታየ ነበረ አጋጣሚ ና ተጫዋቹም ከኒኮላስ ጃክሰን ጋር ሲሆን ደግሞ በጣም ጥሩ ነው ብሏል። ጃክሰን አሁን ጉዳት ላይ እንዳለ ይታወቃል። መች እንደሚመለስ በይፋ የተረጋገጠ ነገር ባይኖርም አሰልጣኝ ማሬስካ ግን በቅርቡ ይመለሳል ማለታቸው የሚታወስ ነው። በአርኔ ስሎት በኩል አንድ የተነሳ ጥያቄ አለ። የአውሮፓ ሻምፒዮንስ ሊግ ፍትሐዊ አይደለም ያሉበት እሳቸው አንድ ጥያቄ ግን ለእናንተ መግቢያችን ላይ አድርሰናችሁ ነበረ። ምናልባት የአውሮፓ ሻምፒዮንስ ሊግ አዲሱ ፎርማትን በተመለከተ ለትልቅ ክለቦች ግን ይበጃል አይበጅም? እኛ ገና ፎርማቱ እንደወጣ በርካታ ጥናቶችን ተመልክተን ነበር። በርካታ ጋዜጦችን፣ በርካታ የእግር ኳስ ፈርጥ የሚባሉ ካነሷቸው ነጥቦች ተነስተን ለትልቅ ክለብ የማይበጅ መሆኑን ነግረናችሁ ነበር፣ እኛም ገና ፎርማቱ ይፋ በተደረገበት ሰዓት ላይ። አሁን ያ ነገር በግልጽ እየታየ የመጣ ይመስላል። አንደኛው ነገር ሊቨርፑል አንደኛ ሆኖ ጨርሶ ከፓሪሰን ጀርሜን ነው የደረሰው። ያ ማለት አንደኛ መውጣት ምንም ዋስትና አልሰጠውም ማለት ነው። በአንጻራዊነት በሌላ በኩል ሁለተኛ የጨርሰው ባርሴሎና ከቤኔፊካ ነው የደረሰው። ቤኔፊካ በአንጻራዊነት ከፓሪሰን ጀርሜን ካየን ቀላል ተጋጣሚ ነው። ሶስተኛውን የጨረሰው አርሰናል ከፔስቬ እንዶቨን ነው የደረሰው። በፍጹም ከፓሪሰን ጀርሜን ጋር የሚነጻጸር ቡድን አይደለም ፔስቬ እንዶቨን። ፔስቬ እንዶቨን በጣም ዝቅተኛ ቡድን ነው። አራተኛ የጨረሰው ኢንተር ነው፣ ከፋይኖርድ ነው የደረሰው። ፋይኖርድ በጣም ዝቅተኛ የሚባል ቡድን ነው፣ ከፓሪሰን ጀርሜን ወቅታዊ ብቃት አንጻር አንደኛ ሆኖ የጨረሰው ሊቨርፑል ግን ከፓሪስ ሴን ዠርሜን የደረሰውና በዚያን ያክል ደረጃ አንደኛ ሆኖ መጨረሱ ጥቅም አልሰጠውም። ታዲያ የአርነ ስሎትም ሀሳብ ይሄ ፍትሐዊ አይደለም፣ አንደኛ ሆኖ መጨረስ በራሱ ሊሰጥ የሚችለው አድቫንቴጅ መኖር አለበት፣ በአንጻራዊነት አንደኛ ሆኖ ሲጨርስ መጠነኛ ክለቦችን ማግኘት ነው ያለበት የሚል ነው። በእርግጥ ከፎርማቱ አንጻር ካየ ነው። ፎርማቱ አንደኛ የወጣውን እታች ወደ መጨረሻ አካባቢ ከወጡ ክለቦች ጋር ነው የሚያገናኙ። በዚህ ሰዓት ደግሞ እንደ ፓሪሰን ጀርሜን የነበረ ቡድን በቂ ነጥቦችን አልሰበሰበምና ኦልሞስት ዝቅተኛ ነጥብ ይዞ ያጠናቀቀው ወይም ዝቅተኛ ደረጃን ይዞ ያጠናቀቀው በዛ መሰረት የተደረገ ነው። ምናልባት ይሄ ነገር ተቀባይነት የለውም እያሉ ነው አርኔ ስሎት። የእናንተ መልካታ ግን አጋሩን እሳቸው ኢ ፍትሐዊ ነው ሲሉ ነው የገለጡት። በዛሬው ዕለት ሪያል ማድሪድ ይፋዊ ጥያቄ ለትሬንት አሌክሳንደር አርኖልድ አቅርበውለታል። ቲኤንቲ ስፖርት፣ ፋብሪዚዮ ሮማኖ ማረጋግጧል። እንደሚታወቀውም ተጫዋቹ ነፃ ወኪል ነው። ስለዚህ ከማንኛውም ክለብ ጋር መነጋገር መደራደር ይችላል። ሪያል ማድሪዶችም ይፋዊ ጥያቄ በዛሬ ዕለት ማቅረባቸው ተረጋግጧል። የአርኖልድ ምላሽ በቀጣይ ቀናት ውስጥ የሚጠበቅ ነው። የሚሆነውም በሚቀጥለው የውድድር ዘመን ምን እንደሚሆን አላውቅም። እንግዲህ አሁን ባለው ሁኔታ በጣም ደስተኛ ነኝ። ሰዎች ብዙ ነገር እያሉ እንደሆነ አውቃለሁኝ፣ ነገር ግን ምንም የተባለ ነገር የለም ብለዋል። ኮንትራት ላይም አዲስ ነገር የለም። ምንም አዲስ የተለወጠም ነገር የለም። ተመሳሳይ ነገር ነው እስካሁን ያለው። አዲስ ዜና ካለ አሳውቃቸዋለሁ ብለዋል። ከናስር አልካላይፊ ጋር በተነሉስ ገብተው ረጅም ደቂቃዎችን ሲያወሩ ነበረ የፓረሰን ጀርሜኑ ባለሀብት ጋር። ምናልባት በአመቱ መጨረሻ ነጻ ወኪል እንደሆነ ይታወቃል እና ምን እንዳወሩ ይፋ ባይደረግም ረጅም ሰዓት ግን ቆመው ሲያወሩ በካሜራ እይታ ስር ወድቀው እንደነበረ እኛም ነግረናችኋል። ሻምፒዮንስ ሊግ ልንገባ እንችላለን ብለዋል ሩበን አሞሪ። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪ ቡድናቸው በአውሮፓ ሻምፒዮንስ ሊግ ሊሳተፍ እንደሚችል ገልጿል። ለቀጣዩ ውድድር ዓመት የሚስማማ ቀደ መዘጋጀቱን ያነሱት ሩበን አሞሪ ቡድኑ በኢሮፕ ሊግ ሻምፒዮን ሊግ ሊሳተፍ የሚችልበት አማራጭ አለ፣ እሱንም አስበናል ብለዋል። በአስቸጋሪ ሁኔታ ውስጥ መሆናችንን እናውቃለን፣ ነገር ግን ዋናው ነገር እቅዱን ማዘጋጀታችንና ምን አይነት ተጫዋች እንደምናስፈርም ማወቅ ነው ብለዋል። አክሎም አዲሱ ስቴዲየም ደስ የሚል ነው፣ ነገር ግን ለወደፊት ነው። ትኩረታችንን ስለ አሁን መሆን ያለበት በኦልትራፎርድ ዋንጫ ባሸንፍ በጣም እደሰታለሁ ብለዋል። አሰልጣኛ የይዞም ሌን የሮ ከሪያል ሶሴዳድ የጨዋታ ውጭ መሆኑን አረጋግጧል። በእርግጥ በ ማንቸስተር ዩናይትድ በኩል በልምምድ ላይ የተገኙት ግብ ጠባቂ ኦናና ሃሪሰን እና ሚ ተገኝተዋል። በተከላካይ ስፍራ ዳሎት፣ ማዝራዊ፣ ዴሬት፣ ሌንድሎፍ፣ ሄቨን፣ ፍሬዴርከሰን፣ ዶርጉ እና ሃሪ አማስ ተገኝተዋል። ያው ያልተገኙት ተጫዋቾች ሌኔሮ እና ሃሪ ማጓያር ናቸው። የአማካይ ስፍራውን እንመለስበታለን፣ ከመረጃችን በኋላ። በሳቸው በኩል ከጋዜጠኞች አንድ ጥያቄ ተነስቶላቸው ነበረ። ከሰር ጅም ራትክሊፍ ጋር ያላችሁ ግንኙነት እንዴት ነው? ተብለው ተጠይቀው ነበረ። ይህኛው ጥያቄን እንኳን ሰላማዊ ጥያቄ ነበረ። እሳቸውም ጥሩ ግንኙነት ነው ያለን፣ ከመጣሁበት ጊዜም ጀምሮ ጥሩ ነው። ሁለታችንም እንነጋግራለን። ግልጽ የሆነ እቅድ አለ። ያንን ለመተግበር ጥረቶችን እያደረግን ነው። እነሱም በብዙ መንገድ እያገዙኝ ነው። በሁለታችን መካከልም ጥሩ የሚባል ግንኙነት አለ። ላረጋግጠላቸው የምችለው እሱን ነው ብለዋል። ከዛ በኋላ ነው እንግዲህ ጋዜጠኛው አንድ ከበድ ያለ ጥያቄ ጠየቃቸው ለሩበን አሞሪም። ይህም ጥያቄ ሰሞኑን ሰር ጂም ራትክሊፍ የተጫዋቾችን ስም ጠርተው ለቡድኑ የማይመጥኑ እኛ ያላስፈረምናቸው ናቸው ብለው ነበረ። ከዚ ውስጥ አንደኛው ለአብነት ያህል የካዜሚሮን ስም ጠርተዋል፣ ኦናናን ጠርተዋል። እሳቸው እኛ ያላመጣናቸው ግን ክለቡን ብዙ ያልጠቀሙ ብለው ነበር ሰር ጂም ራትክሊፍ ለዚህ ስ ምላሽ ምንድነው ተብሎ ነበረ። ሩበን አሞሪ ሩበን አሞሪ ሁለቱንም የሚያስማማ ሐሳብ ሰጥቷል። ሩበን አሞሪ እውነት ለመናገር አሁን ባለው ሂደት ላይ እዚህ ቡድን ውስጥ እኔን ጨምሮ ሁላችንም ጥሩ እየሰራን አይደለም፣ ሜዳ ላይ ያሉ ተጫዋቾችም እኔም ጥሩ እየሰራን አይደለም ብለው ሁሉንም ጠቅለል አድርገው አልፈዋል። ስለዚህ በሌላ አማርኛ አንድ ነጥለው ራክሊፍንም አልደገፉም፣ ተጫዋቾቹንም አልወቀሱም። እሳቸው እኔን ጨምሮ በማንቸስተር ዩናይትድ በሜዳ ላይም ከሜዳ ውጪ በትክክለኛው መንገድ እየሰራን አይደለም እና እንደም አንደር ፐርፎርሚንግ ነው ያሉት እሳቸው ይህንን ነገር ማሻሻል የግድ ይለናል ብለው በሚያስታርቅ መልኩ የጋዜጠኛውን መስቀለኛ ጥያቄ አልፈውታል። የማንቸስተር ዩናይትድ ዛሬ አስደሳችሁ ዜና ማኑኤል ኡጋርቴ ከጉዳት በማገገም ወደ ልምምድ መመለሱ ነው። በተጨማሪም ለረጅም ጊዜ ከሜዳ ርቆ የቆየው ሜሰን ማውንት መመለሱን ነግረናችኋል ቀደም ባለው መረጃችን። የኡጋርቲ መመለስ ግን ለዩናይትዳውያን ይሄ በጣም ጥሩ የሚባለው ዜና ነው። ያው ሜሰን ማውንት በማንቸስተር ዩናይትድ ተጽዕኖ ሲፈጠር ስላላየ ነው። በዛን ያክል ደረጃ ዩናይትዳውያን ጓግተው የሚጠብቁት ተጫዋች አደለም። ግን ማኑኤል ኡጋርቴን በተለይም በአርሰናሉ ጨዋታ ዩናይትዶች ቢያገኙት ኑሮም ሞር የተሻለም ኢፌክቲቭሊ ሊጫወቱ ይችሉ ነበር። በእርግጥ ካዜሜሮ በጨዋታው ለልዩ ነበረ። አሁን ግን ቢያንስ ለኢሮፕ ሊጉ ጨዋታ እንደሚደርስላቸው ታውቋል። ስለዚህ በሪያል ሶሴዳዱ ጨዋታ ላይም ይህ ተጫዋች ይጠበቃል ለማኑኤል ኡጋርቴ። በአጠቃላይ ኡጋርቴ ከተመለሰ በኋላ የመሃል ሜዳው ክፍል ደግሞ ካዜሜሮ፣ ኡጋርቴ፣ ኤሪክሰን፣ ኮሊየር፣ ስካሎን ጃክ፣ ፍሌቸር፣ ማውንት እና ብሩኖ ልምምድ ሰርተዋል። ሆይሉንድ፣ ዜርኪዝ፣ ጋርናቸውና ቾድ ከዋናው ቡድን ጋር በዛሬው ዕለት ልምምዳቸውን ሲሰሩ ነበረ። በካሪንግተን ዴንማርካዊው የማንችስተር ዩናይትድ ተመላላሽ ፓትሪክ ዶርጉ ነበረ ከሩበን አሞሪም ጎን ቁጭ ብሎ ዛሬ ጋዜጣዊ መግለጫ ሲሰጥ የነበረው ካነሳቸው በርከት ያሉ ነጥቦች ውስጥ አንደኛው በተለይም የማንቸስተር ዩናይትድን አዲስ ቤት በተመለከተ ነው። በማንቸስተር ዩናይትድ ደስ በሚል መልኩ ተላመጃለሁ። በዚህ ክለብ ውስጥ ያሉ ነገሮች ለእኔ አስቸጋሪ አልሆኑም፣ ለመላመድ አልተቸገርኩም ብሏል። አሰልጣኝ ሩበን አሞሪም በስፖርቲንግ በነበረበት ወቅት በደንብ እመለከተው ነበር፣ የእርሱን የማጥቃት ስልትም ለመገንዘብ ሞክር ነበር ብሏል የምንጫወትበትን ቦታ እኔ መምረጥ አልችልም። ይልቁንስ ይህ ውሳኔ የሰልጣኝ ሩበን አሞሪም ይሆናል። ሆኖም በማጥቃት ሂደቱ ላይ በደንብ መሳተፍና ግቦችን ማስቆጠር ግን እፈልጋለሁ። ቡድኔን በዛም መንገድ ማገዝ እንደምችል አምናለሁኝ ብሏል። እናም ተጫዋቹ እንግዲህ እጅግ በጣም አስደናቂ የሚባል በእግር ኳስ ችሎታውም እንግዲህ በማንቸስተር ዩናይትድ ቤት ከመጣ በኋላ በጥቂት ጊዜያት ውስጥ ውዳሴና ያተረፈ ነው። በእርግጥ ቀይ ካርድ ተመልክቶ ቅጣት ላይ እንዳለ ይታወቃል። ማንቸስተር ዩናይትድ በቀጣይ ክረምት አንቶኒ፣ ሳንቾ፣ ራሽፈርድ፣ ካዜሜሮ፣ ኤሪክሰን፣ ኢቨንስ፣ ግብ ጠባቂ ሂተን፣ ሌንድሎፍ፣ ሆይሉንድ፣ ሜሰን ማውንት ከቡድኑ እንዲለቁ ይፈለጋሉ። ያው ራክሊፍ ስም ነው የጠሩት። እንደውም የኦናና ስም እዚህ ውስጥ አልተካተተም ዴሊ ሜል ባወጣው እንጂ እሳቸው በርካቶቹን ስም ጠርቷል። አንቶኒን ጠርተው ነበረ። ካዜሜሮን ጠርተው ነበረ። እሳቸውና አሁን እነኚህ ተጫዋቾች ክለቡን እንዲለቁ ይፈልጋሉ፣ በማንቸስተር ዩናይትድ በኩል። ያው ሳንቾ ምናልባት ቼልሲ እንግዲህ ቅጣቱን ተቀጥቶ ተጫዋች ወደ ማንቸስተር ዩናይትድ ይመለስ ካላለ ነው እንጂ ያው የማስፈረም ግዴታ እንዳለባቸው ይታወቃል። ነገር ግን ቼልሲዎች አንፈልግም ካሉ ለማንቸስተር ዩናይትድ ቅጣት ከፍለው መመለስ ይችላሉ። ከተመለሰም ግን ዩናይትድ በቀጥታ የመሸጥ ፍላጎት ነው ያለውና እነኚህ ተጫዋቾች በሙሉ ከማንቸስተር ዩናይትድ ጋር እንደማይቀጥሉ ተረጋግጧል። ቾድ ኦቢ ማርቲን ለመጀመሪያ ጊዜ ከዴንማርክ ከ21 ዓመት በታች ቡድንም ጥሪ ተደርጎለታል። ከአርሰናል ወደ ማንቸስተር ዩናይትድ አካዳሚ ከመጣ በኋላ ወደ ዋናው ቡድን ለመጫወት ጥቂት ወራቶች ብቻ የፈጁበት ተጫዋች ነው። በእርግጥ ዩናይትድ ቤት የተፈጠሩ ጉዳቶችና የውጤት ቀውሶች ተጫዋቹን ወደ ዋናው ቡድን እንዲመጣ እንዳረገው ይታወቃል። ሌላኛው 18 ዓመቱ አርጀንቲና የተከላካዩ ዋን ሄሜኒዝን በተመለከተ ዩናይትዶች አሁንም በተሻለ መንገድ ተጫዋቹ ጋር ድርድሮችን እያደረጉ እንደሆነ ፉትቦል ኢንሳይደር አስነብቧል። ሰሞኑን በእርግጥ የመጀመሪያውን ውይይት ማንቸስተር ዩናይትዶች ከወኪሉ ጋር አድርገው እንደነበረ የሚዘነጋ አይደለም ዴቪድ ኦርኔስቴ ታማኝ ከሚባሉ ጋዜጠኞች ውስጥ አንደኛው ነው በተለይም በዝውውር ጉዳይ ላይ ዛሬ በፊት ገጹ ላይ አንድ ሰበር መረጃን ይዞቷል በርካታ ክለቦች በሚቀጥለው ክረምት የተጫዋች ዝውውር መስኮት አሌክሳንደር ኢሳክን ለማስፈረም ጥረት ማድረጋቸው እንደሚያደርጉ ይታወቃል ይልና አሌክሳንደር ኢሳክ በሚቀጥለው ክረምት አርሰናል ቅድሚያ ሰጥቶ ለማስፈረም ኢላማ ያደረገው አጥቂ መሆኑን አረጋግጫለሁ ብለዋል ኒውካስል ዩናይትድ በበኩሉ ተጫዋቹን ለመሸጥ በማሰብ ላይ እንደማይገኝና ውሉን ማራዘም ይፈልጋሉ። የዝውውር ጉዳዮች በቅርበት እንደሚከታተለውም ጋዜጠኛ ዴቪድ ኦርኔስቴ ዘገባም ከሆነ በአርሰናል በኩል ይህን ተጫዋች 150 ሚሊዮን ሮ ግን የመክፈል ግዴታ አለባቸው ብሏል። ዴቪድ ኦርኔስቴ የአርሰናል ቀዳሚ ኢላማ መሆኑን ከውስጥ ምንጮች አረጋግጫለው አርሰናሎች መጀመሪያ ሙከራ የሚያደርጉትም በቀጣይ ክረምት ላይ አሌክሳንደር አይሳክ ላይ ነው ብሏል። ግን ይህን ዝውውር ለመፈጸም አርሰናል ሊያቀርቡት ያሰቡትን 67 ሚሊዮን ሩ የመጀመሪያ ዝውውር ጥያቄ ይቀበላል ተብሎ አይጠበቅም። ይልቁንም ኒካስል ዩናይትድ የአውሮፓ ሻምፒየንስ ሊግ ትኬትን ቆርጦ ተጫዋቹን ማቆየት የመጀመሪያ ስራቸው እንደሆነ ይታወቃል። ወደ አርሰናል በቀጣይ ሳምንት ይመጣሉ ተብሎ የሚጠበቀው አንድሪያ ቤርታ አትሌቲኮ ማድሪድ ለማስፈረም በርካታ ጥረት አድርገው የነበረው ላውታሮ ማርቲኔዝን አሁን ደግሞ ወደ አርሰናል እንደሚያመጡ ተናግረዋል። በተለይም እሳቸው ይህን ተጫዋች በቀጥታ አርሰናልን ስም ባይጠሩም በቡድናቸው ውስጥ ግን እንዲኖር ከሚፈልጉት አጥቂ ላውታሮ ማርቲኔስ እንደሆነ ደጋግመው ተናግረዋልና እሳቸው አንድሬ በርታ በቀጣይ አርሰናል ስፖርቲንግ ዳይሬክተር ናቸው። ምናልባትም ግን አንድ ስጋት አለ። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማይክል አርቴታ ወደ ቡድኑ በሚመጡ ተጫዋች ላይ ቀጥተኛ ውሳኔን ማሳለፍ ይፈልጋል። ያ ማለት እሱ ያልተስማማቸው ተጫዋቹ ወደ ቡድኑ እንዲፈርም አይፈልግም ማይክል አርቴታ እንግዲህ አንድሪያ በርታ ደግሞ በጣም የሚወዱትና የሚያደንቁትን ላውታሮ ማርቲኔዝ ወደ አትሌቲኮ ለማምጣት ጥረት አድርገው ነበረም። ከአትሌቲኮ ሲለቁ ግን ይሄ ተጫዋች እኔ በምሰራበት ክለብ እንዲጫወተሻለሁ ማለታቸውን ተከትሎ አሁን ከአርሰናል ጋር ስሙ በስፋት እየተያዘ ነው። በአርሰናል በኩል በአውሮፓ ሻምፒዮንስ ሊግ ታሪክ ስላቫ ፕራን ሰባት ለባዶ ያሸነፉበት ትልቅ ውጤታቸው ነው። በግብ ልዩነት ፒኤስቪን ሰባት ለአንድ ያሸነፉት ሌላኛው ትልቁ ውጤታቸው ነው። ሊንስን ስድስት ለባዶ እንዲሁም ሎዶጎሬትስን ስድስት ለባዶ አሸንፈዋል። ከዛ ውጪ ብራጋን ስድስት ለባዶ፣ ፖርቶን አምስት ለባዶ፣ ስፖርቲንግን አምስት ለአንድ እያለ ይቀጥላል። የአርሰናል ትልቅ ውጤት ግን ስላቫ ፕራን ሰባት ለባዶ በአውሮፓ ሻምፒዮንስ ሊግ ያሸነፉበት ነው። ማይክል ላርቴታ ሀያ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ያደርጋል በአጠቃላይ በአርሰናል ቤት ይህ ከፔስቬንዶቨን ጋር የኤምሬቱ የመልስ ጨዋታ ማለት ነው አስራ ሶስተኛ ድሉ ይሆናል ካሸነፈ ከዚህ በፊት ከሀያ ሻምፒዮንስ ሊግ ጨዋታ አስራ ሶስቱን ድል ያደረጉ ዘጠኝ አሰልጣኞች ሲሆኑ ማይክል አርቴቴን ካረገ አስረኛው አሰልጣኝ ይሆናል። በጣም አስገራሚ ነገር ከዘጠኙ አሰልጣኝ ሰባቱ የአውሮፓ ሻምፒዮንስ ሊግ ዋንጫን አሳክተው ነበረ። ኦሌክሳንደር ዚንቼንኮ ያለፉትን ሶስት የአርሰናል ጨዋታ አማካይ ሆኖ አድርጓል። ዩክሬን የግራ መስመር ተከላካይም እንግዲህ በአርሰናል በኩል የመሃል ሜዳው ላይ ሚኬል ሜሪኑ ወደ ማጥቃቱ መሄዱን ተከትሎ ነው ይህ ድል ተሰጥቶት በዛ ቦታ ላይ እየተጫወተ የሚገኘው ከዛ በተጨማሪ ራሂም ስተርሊንግን በተመለከተ ወደ አርሰናል ከመምጣቱ በፊት በውሰት ሌሎች ክለቦች ሊያስፈርሙት ጥረት አድርገው እንደነበረ ተረጋግጧል ከዚህ ውስጥም የማንቸስተር ዩናይትድ እና የክሪስታል ፓላስ እንዲሁም ቶትናም ስም ተጠቅሷል እነኚህ ክለቦች ተጫዋቹ ላይ ፍላጎት ነበራቸው ግን አርሰናል ነገርየውን ፈጥኖን የጨረሰው ተብሏል ራሂም ስተርሊንግን ማጣት ለዩናይትድ ራሂም ስተርሊንግን ማጣት ለፓላስ እና ራሂም ስተርሊንግን ማጣት ለቶትናም የተለየ መጥፎ ነገር ፈጥሯል ወይ? ራሂም ስተርሊንግ ወደ ቡድናችሁ መጥቶ ቢሆን ኖሮ ወይ ይቀይረው የነበረ ነገር ነበር? የእናንተን ምልከታ አጋሩን። አርሰናሎችስ የራሂም ስተርሊንግ ወይ ቡድናችሁ አባል መሆን ያመጣው ለውጥ ወይም ደግሞ ለቡድኑ ይጠቅማል ብላችሁ የምታስቡት ነገርም ካለ ባሳመሽ ሳጥናችን ላይ አጋሩን። እኛ ግን እዚህ ጋር በቃን። ሰናይ ጊዜ።